ሶስት ቀን ቆይታችን እዚህ መጀመሪያ ማንሳት የምፈልገው ይሄ ቲም የተደራጀበት ሁኔታ በራሱ ከዚህ በፊት ከነበረ ሁኔታ ለየት ያለ ነው። ነባር አመራሮች ከተለያየ ቦታ የመጣን፣ በፊት አብረን የነበርን፣ አሁን ደግሞ አዲሱ አመራር ያለበት ኮምቢኔሽኑ ጠለቅ ያለ መልእክት ሊሰጥ የሚችል የምናየውንም ነገር ሞር በፊት ከነበረው ሁኔታ ጋር ለማነጻጸር ትልቅ አጋጣሚ የፈጠረ ስለሆነ የቡድኑን ኮምቢኔሽን በጣም ማድነቅ እፈልጋለሁኝ። ከዛ በኋላ እንግዲህ ብዙ ስራዎች ብዙ ቦታ ላይ እንደተጀመሩ አቃለሁኝ። ስለ ባሌ እያወራን ስለሆነ ቅድም አባዱላ እንዳለው ባሌ እንግዲህ በተደጋጋሚ በብዙ ሁኔታ መጥተናል። መጥቻለሁ። እኔም ባሌን በዚህ መልኩ አይቻት አላቅም። ባሌን በዚህ መልኩ አይቻት አላቅም ስል ዛሬ የነበረው ትላንት የነበሩ ነገሮች ዛሬ ስለተቀየሩ አይደለም። ትላንት የነበረው መልክዓ ምድር ዛሬም አለ። ትላንት የነበረው የአየር ሁኔታ የአየር ጸባይ ዛሬም አለ። እነዚህ ታሪካዊ ሀብቶቻችን ትላንትም ነበሩ። ዛሬ ያየ ነው ባሌን ገልጸን ነው ያየ ነው። የተጀመሩ ስራዎች ሶስት ቀን ፈጅቶብን ያየናቸው የተጀመሩ የልማት ስራዎች ባሌን ውስጥ የነበራትን እምቅ በተወሰነ ሁኔታ ገልጦ ለማየት እድል አግኝቻለሁኝ። ይሄ ዋናው ነገር ነው። ቅድም እርሶ ካነሱት ከድህነት ጋር ተያይዞም ያለንን ሀብትና ያለንን ፖቴንሻል አቅም ገልጦ የማየት አቅም ነው የነበረን ችግር። ዋናው ይሄ ሊደርሺፕ ችግር ነው፣ የሊደርሺፕ ሁኔታ ነው ብዬ ነው መወስደው። ትላንት የነበረን ዛሬም ያለን ነገም የሚኖረን በደንብ ወደ ውስጥ ገልጠን ካየን ያለን ሀብት ለሀገራችን ይሆናል፣ ለባሌ ይሆናል፣ ለኦሮሚያ ይሆናል፣ ከዛ በላይ ደግሞ ለመላው ሀገራችን ይሆናል። ስለዚህ ዋናው ነገር ያለንን ነገር በቅጡ መገንዘብና መገንዘብ ብቻ ሳይሆን በዛ ላይ ተመስርቶ ወደ ስራ ወደ ውጤት ህዝቡ ተጠቃሚ እንዲሆን የማድረግ ቅድም ስለ ወጣቶች ተነስቷል። ወጣቶች ተጠቃሚ እንዲሆኑ የማድረግ እንደሰማሁት ይሄ አካባቢም ራሱ በሴፍትኔት ከዚህ በፊት የሚኖር አካባቢ ነው። አሁን በመሰረቱ ተቀይሯል። ግድቦች አይተናል። ሎጆች፣ የቱሪስት ቦታዎች ባሌ በፊትም የቱሪስት አካባቢ ነው። ግን ይሄ ሲጨመር ሊመጣ የሚችለውን ነገር በቀላሉ መገንዘብ ይቻላል። ግን ዋናው መተባበር በጋራ የመስራት በጋራ የማሰብና ና በጋራ በዚህ ላይ ይህንን ገልጦ የሚያይ የመሪነት ሚና አስፈላጊ ነው ብዬ ነው የማምነው።